በሴንት ጌራሲሞስ በቅዱስ ጌራሲሞስ እየተሰየመ የተሰየመ ገዳም ነው። በእስራኤላውያን ዘንድ ከግብፅ ከወጡ በኋላ ባህረ ዮርዳኖስን ተሻግረው የመጀመሪያ ያረፉበት ቦታ ላይ ነው። እንግዲህ ይህ ቦታ ስሙ ጌልጌላ እንዲሁም ለአርባ ቀናት የቆዩበት ቦታ ነው እና ስለዚህ የዚህን ገዳም ታሪኩን ምንነቱን፣ በዚህ የተገኙ ቅዱሳን አባቶች እነማናቸው፣ ምን ተከናወነበት የሚለውን ነገር በሚኖሩት ጥቂት ደቂቃዎች እንግዲህ በአባታችን ቆሞስ አባረገውን ብርሌ ከስር ከመሰረቱ መጽሐፍ ቅዱሳዊንም ታሪካዊ ነገር ያስረዱናል፣ ያስተምሩናል። ውስጥ ላይ ያሉት ነገሮች የገዳሙን ጥንታዊነት ይዞታነቱ ምን ይመስላል የሚለው ነገር ተከታተሉ። አሁን ወደ ቦታው ንግባ። መልካም ቆይታ ይሆንልን፣ መልካም ጊዜ። አሁን ወደ ግራ ታጥፈን ነው የምንገባው ወደ ሴንት ጌራሲሞስ ገዳም። ቅዱስ ጌራሲሞስ ይባላል። እዚህ ጋር ፊት ለፊታችን ተጽፎ የምናየው ለመጀመሪያ ጊዜ መተው 600 ሺህ እስራኤላውያን የሰፈሩበት ቤት አራባ የሚባለው ሜዳ ይሄ በስተቀኝ በኩል ያለው ይታያቸዋል። ይሄ ለጥ ያለው በቴምር የተሸፈነው ሜዳ እሱ ቤት አራባ ይባላል። ቤት አራባ ማለት የምዕራቡ ቤት ማለት ነው። ለምንድነው እንደዛ የተባለው ቢሉ እስራኤላውያን ከ430 የባርነት የስደት የመከራ ዘመን በኋላ መጥተው እዚህ ሲያርፉ የምዕራቡ ቤት ተብሎ ተጠርቷል። ከምስራቅ ወደ ምዕራብ መጥተው እዚህ ነው ያረፉት። ምዕራብ የፀሐይ መቋረጫ እንደሆነ ሁሉ እስራኤላውያንም መከራቸው የተቋረጠበት የስደት ጊዜያቸው ያበቃበት ቦታ ስለሆነ ቤተ አራባ ብለው ጠርተውታል። ምዕራብ የፀሐይ መቋረጫ፣ የፀሐይ መግቢያ፣ የብርሃን መግቢያ መጥፊያ እንደሆነ ሁሉ መከራቸው ጠፍቶላቸው ወደ ምድረ ደስታቸው ገብተው እግዚአብሔርን ያመሰገኑበት ቦታ፣ ለመጀመሪያ ጊዜ ፋሲካን በኔሳን 14 ያከበሩበት መስዋዕት በስንዴ በወይን አስታኩተው እግዚአብሔርን ያመሰገኑበት ቦታ ስለሆነ ቤት አራቫ ይባላል። የምዕራቡ ቤት ማለት ነው ይላል። እሺ እዚህ ጋር አንድ ፈረስ ይታያቸኋል። ይሄ የሮማን ኢምፓየር አይነት ነገር ነው የሚታየው የግንቡ የህንፃው ስራ አይነቱ እስራኤላውያን ሲሻገሩ የኤርትራ ማስታወሻ ነው። እዚህ ነው መጨረሻ ያረፉት፣ ያረፉበት ቦታ አርባ ቀን የተቀመጡበት ቦታ ውሃው ወደ ቀኝና ወደ ግራ ተከፍሎላቸው እስራኤላውያን አለፉ። አሁን ይሄ ፈረስ ካያችሁት መሀል ላይ ነው ያለው አደለ? ከግንቡ መሀል ላይ ፈርዖን ከነ ሰራዊቱ እስራኤልን ለመመለስ በፈረስ ሁኖ በእስራኤል በተከፈለው መንገድ ጉዞ ሲጀምር የመጀመሪያው ሊወጣ አንድ ስንዝር ሲቀረው የኋለኛው ደግሞ ጨርሶ ሲገባ ውሃው እንደገና በሙሴ እጅ ተመልሶ ፈሮናውያንን አስጥሟቸዋል። የፈርዖንን በቀይ ባህር መስጠም የሚያስታውስ ግንብ ነው። ይሄ ግንብ አያችሁት አይደልና። እነዚህ አንበሶች ታሪክ አላቸው። ይሄ አርባ ዘመን እንደ አባኪሮስ በሆዱ ተኝቶ የጸለየ ጻድቅ አለ፣ ቅዱስ ጌራሲሞስ የሚባል ግሪካዊ ልኮተ ብሪት ዮፍ ዘሽል ሞሼ ሞሼ ኪቨሎቶ ባህር ሲናይ አዝ አድ ሃርኒቦ ሁባ ኢምዜ አክሬ ሃርኒቦ ነቢይ እያሹ እያሱ ማለት መድኃኒት እንደሆነ ሁሉ ኢየሱስ ማለትም መድኃኒት ነው ብለው ከሱ ጋር የተያያዘ ነው። ዝም ብሎ የወጣ ስም አይደለም። እሺ፣ እዚህ ጋር የምትመለከቱት ይሄ ስታር ኦፍ ዴቪድ ወይም መገን ዳቪድ አዶ የሚሉት እሱን ታዩታላችሁ። ከዛ መሀል ላይ አሰርቱ ቃላትን ታያላችሁ፣ ጽላቶቹን ታያላችሁ። ከሁለት የተከፈለ ነው እንደ መጽሐፍ ይታያችኋል። አዎ በእነዚህ ላይ ነው ህጉ ተጽፎ የተሰጠው ለሙሴ ይሄንን ይዞ ነው ከሲና የወረደው። ከሲና በኋላ ከዛ በፊት ቀይ ባህርን በሙሴ ጸሎት በሙሴ በትር ከፍለው ተሻገሩ። ዮርዳኖስን ደግሞ በዚህ ጽላት ነው በታቦተ ጽዮን ጽላተ ጽዮን ከፍለው የተሻገሩት። ስለዚህ ያንን ለማስታወስ እዚህ ጋር አስቀምጠውታል። ይሄ መብራታቸው ነው፣ ይታያቸዋል። አራት አራት ስምንት፣ መሀል ላይ ያለው ዘጠኝ ምንድን ነው የሚባለው? በመጽሐፍ ቅዱስ ተቋም ዘወርቅ ይባላል። ተቋም ዘወርቅ በመጽሐፍ ቅዱስ። እነሱ ደግሞ እንግዲህ የመብራት ማብሪያቸው ነው ማለት ነው፣ እዚህ ጋ የሚታየው አሁን። እዚያ ጋር የብሉይ ኪዳኑን የሚያሳዩት፣ እዚህ ጋ ደግሞ የሀዲስ ኪዳን ቤተ ክርስቲያን መንፈስ ቅዱስ የሚጎበኛት ናት። ታያቸዋለህ እዚህ ጋ ይሄ መንፈስ ቅዱስ ነው፣ ይሄ ቤተ ክርስቲያን ነው። የሀዲስ ኪዳን ቤተ ክርስቲያን ይህንን ትመስላለች። ይሄንን የሚሰሩት እዚህ ያሉ መነኮሳት ናቸው። የሚሰሩትም ከሞዛይክ ከሚባል ሞዛይክ ከሚባል ትንንሽ ጠጠሮች ነው። እነዚህን ጠጠሮች እንዲህ አድርጎ አስጊጦ አስውቦ መስራት ትልቅ ጥበብ ይጠይቃል። በየተጸየረ ነው አደል ይመስለው፣ በቀለም አደለም። እንደዚህ ነው የሰሩት፣ በጠጠር ነው። ይሄ ደግሞ ምንድን ነው ካላችሁ ሞዛይክ በመጀመሪያው መቶ ክፍለ ዘመን ታላላቆቹ ታሪካዊ ቦታዎች እነዚህ ባዛንታይን ክርስቲያኖች ከእግዚአብሔር እግር ስር ቁጭ ብለው የተማሩ ናቸው። ስለዚህ እየተከተሉ ክርስቶስ ገቢረ ተአምራት ያደረገባቸውን ቦታዎች ሲሰሩ ይህንን ሞዛይክ ከመሬት እያነጠፉ ትተውታል። በኋላ ዘመን እስራኤል ቢያንስ ከ18 ጊዜ በላይ በጠላት ወረራ ፈርሳለች። እስከ 13 ጊዜ የፈረሰችበት ታሪክ ባሉት አርኪኦሎጂስት ውስጥ ተገኝቷል። ሌላው ገና እየቀጠለ ነው፣ አምስቱ ማለት ነው። አሁን በዚህ ሀገር እነዚህ ሆሊሳይት የሚባሉት የጉብኝት ታሪካዊ ቦታዎች የኦሪትም፣ የብሉይ ኪዳንም የሐዲስ ኪዳንም እስከ 3600 ቦታዎች አሉ። ቅዱሳት መካናት የሚባሉ እስከ 3600 አስቡት። ከነዚህ መካከል እኛ 200 የሞላውን እንኳን አይተን እናውቃለን። ብሉይ ኪዳን አዲስ ኪዳን የአዲስ ኪዳን ቤተ ክርስቲያን እንደምታዩት መንፈስ ቅዱስ አለበት። የብሉይ ኪዳኑ ግን መንፈስ ቅዱስ ገና ስላልወረደ አብዛኛው እንደ መንፈስ ቅዱስ ምልክት የሚያደርጉት ይሄ ስታር ኦፍ ዴቪድ የሚባለውን ነው፣ የዳዊት ኮከብ። እነዚህ የምታዩዋቸው አህዮች ናቸው። እዛ ጋር አንበሳ አለ። እዛም ስንገባ አይተናል። እነዚህ ታሪክ ስላላቸው ነው እንደዚህ የተቀመጡ፣ ዝም ብለው ለጌጥ አይደለም። ታሪካቸው ምንድነው ካላችሁ እዚህ ቦታ ላይ አርባ ዓመት ሙሉ እንደ አባ ኪሮስ እንደ ቅዱስ አባ ኪሮስ መሬት ላይ ተኝቶ እሳር እስከሚበቅልበት ድረስ የጸለየ ጻድቅ አለ። ግሪካዊ ሴንት ጌራሲሞስ የቅድስና ስም የተሰጠው ቅዱስ ጌራሲሞስ ለሱ የሚያገለግሉ ነበሩ። እነዚህ እንስሳዎች ግመል፣ አንበሳ፣ አህያ። አሁን እነዚህ ደግሞ አንበሳና አህያ አይስማሙም አይደል? በባህሪያቸው እ እነዚህ የቤት እንስሳ ናቸው። ያኛው የዱር እንስሳ ነው፣ አደለ አንበሳ ያገኘውን ሁሉ እየሰበረ የሚበላ ነው አደል የሚባለው ነገር። ግን ቅዱሱ በጸሎታቸው ቤተሰብ አድርገዋቸው በአንድ ገመድ አስተሳስረው ግማሾቹን ወደ ገበያ ይልኳቸዋል። ገበያ ሲሄዱ ይታወቃሉ። የሚፈልጉትን ነገር ጭነው አስረው ጀርባቸው ላይ የሚፈለጉትን ጻድቆ የሚፈልጉትን ነገር ህዝቡ ይልኳቸዋል። ቀጥ ብለው ይዘውላቸው ይመጣሉ ማለት ነው። ግመሉም አንበሳውም እርሳቸውን እያገለገሉ ሌላ ምንም ነገር ሳይበሉ የእግራቸውን ትቢያ ብቻ እየላሱ እዚህ ቦታ ላይ አርባ ዓመት ሙሉ ጻድቁን እያገለገሉ የኖረው ናቸው። የእርሳቸው ቤተ መቅደስ እዚህ ጋር ስላለ ውስጥ ገብተን እናየዋለን። እዚህ እንዳለን ትንሽ ገረፍ ገረፍ አድርጌላችሁ ልግባ ውስጥ እንደ ቦታ ምንም ላይ መቸን ስለሚችል የብሉይ ኪዳኑን እንጨርሰው እስራኤሎቹ መጥተው እዚህ ቦታ ላይ አርባ ቀን ሲቀመጡ አስራ ሁለቱም ነገዶች በየተራ ነው እንደ ማዕርጋቸው። የእያንዳንዱ ነገድ የሌዊ ነገድ ቅድሚያ ነው የካህኑ ነገድ ስለሆነ፣ የይሁዳ ነገድ የነገስታቱ ስለሆነ ቀጥሎ ነው። እንዲህ እንዲህ እያሉ አስራ ሁለቱ ነገደ እስራኤል በየነገዳቸው ተከፋፍለው ዮርዳኖስን ሲሻገሩ እያሱ ምን ብሏቸው ነበረ የኋላው ትውልድ የእናንተን ለናንተ እግዚአብሔር ያደረገላችሁን ድንቅ ስራ ምስክር ይሆን ዘንድ ከዚህ ከዮርዳኖስ ጠጠሩን ድንጋዩን ይዛችሁ ውጡ አላቸው። ስድስት መቶ ሺህ እስራኤላዊ ከዮርዳኖስ ጠጠር ድንጋይ እየያዙ መጡና እዚህ ቦታ ላይ ሲደርሱ ሰርክል አድርገው ሰሩት። ልክ እንደ መኪና ጎማ ማለት ነው፣ ገብቷቸዋል። እንደዛ አድርገው ሰሩትና የመጀመሪያውን ታቦት አስቀመጡበት። ቀጥሎ ያለውን የየራሳቸው ሀውልት ሰሩበት በየስማቸው አስራ ሁለቱም ነገደ እስራኤል። አሁን ቤተ መቅደሱ ውስጥ ስንገባ ቤተ መቅደሱ የተሰራው በእነዛ ጠጠሮች ቅርጽ ነው የተሰራው። እነዛን ጠጠሮች በሚያስታውስ መልኩ ነው የተሰራው ማለት ነው። እና ልክ ቅድም መኪና ውስጥ ለመንገር እንደሞከርሁት ምድሪቷ ቅድስት ናትና ጫማህን አውልቅ ካለው በኋላ ወደ ተስፋይቱ ምድር ከአርባ ቀን በኋላ ወደ ኢያሪኮ የሚገቡ ናቸውና እስራኤላውያን በአባታቸው በአብርሃም እንደ ጥምቀት እምነታቸው መገረዝ ነበረ። ስለዚህ እዚህ ቦታ ላይ ሲደርሱ የእግዚአብሔር መልአክ አከታትሎ የእስራኤልን ልጆች ግረዛቸው አለው። እንደማመጥ ኢያሱ የእስራኤል ልጆች ግረዛቸው መገረዝ የእግዚአብሔር ሰውነት ምልክት ነው አለ መገረዝ ደግሞ የአህዛብነት ምልክት ነው በዘመኑ የኢትዮጵያ ክርስቲያኖች እስካሁንም ድረስ ይህንን ስራ ይሰሩታል አደለ ለምንድን ነው የሚሰሩት አንዳንዶቹ የመጽሐፍ ቅዱስ ታሪኩን የማያውቁ ታሪክ ብቻ ሳይሆን ሃይማኖት ብቻ ሳይሆን ከጤንነትም ከፍትወትም አንጻር ከብዙ ነገር አንጻር ይሄንን ስርዓት እንዲሰራ ለሙሴ እግዚአብሔር ሲያዝዘው ጠቃሚ እንደሆነ አውቆ ነው። ገደብ የለውም። ለሙሴ ለአብርሃም ይህንን ቃል ኪዳን ሲገባለት አይደለ በአንተና በእኔ መካከል ይቺ ምልክት ትሆነ ለዘላለም ነው ያለው። ያው ምንድነው መገረዝ፣ ለአብርሃም ተሰጠው። የአብርሃም ልጆች እስራኤላውያን 430 ዓመት በግብጽ ሲኖሩ አስባችሁታል። ብዙ ባህል ነው አደለም የሚጠፋው እንኳን እነሱ እናንተ አሁን እዚህ ሀገር መጣችሁ ወደ ቤተክርስቲያን ባትመጡ ከወገናችሁ ጋር ባትገናኙ ሙሉ ለሙሉ ነጩ ጋር ተቀላቅላችሁ ብትኖሩ አንድ አስር ዓመት ብትቆዩ ብዙ ነገር አይጠፋባችሁም። ሌላው ቀርቶ አማርኛው ቋንቋው ራሱ እኮ ይጠፋል አደለ? አራት መቶ ሰላሳ ዓመት ደግሞ ብዙ ነገር እንዲያጠፉ ይገደዳሉ። አንድ ሰው በጣም ብዙ ዓመት ኖረ ይባል መቶ ዓመት ነው አደለ? ቢያንስ እኮ የአራትና የአምስት ትውልድ ዘመን ነው ያሳለፉት በግብፅ። ከዛ ሁሉ ጊዜ በኋላ መገረዝ ጠፋ። በግብጽ ምድር ላይ ተረሳ። ስለዚህ ዮርዳኖስን የተሻገሩት በምድረ በዳ የተወለዱት ከአርባ ዓመት በታች የነበሩ ወጣት ክፍሎቹ እዚህ ቦታ ላይ ሲደርሱ ያልተገረሙ። በዚህ ጊዜ እያሱን መልአኩ ቅዱስ ሚካኤል ግረዛቸው አለው። ድንጋይ ሰብሮ ድንጋይ ሲሰበር ሻፎ ነው ባልጩት ይባላል አይደል? እስቲ ማን ነው ይሄን አማርኛ የሚያውቀው? ሻፎ ወይም ባልጩት የሚለውን አማርኛ ታውቁታላችሁ? ድንጋይ ስትሰብሩ ምን ይወጣዋል? ስለት ይወጣዋል። እሱ ስለት ምንድን ነው የሚባለው? ባልጩት አለያም ደግሞ ሻፎ ይባላል። የሚሰይፍ ማለት ነው። ሁለቱም አማርኛ የኛው ነው። እሺ፣ አዎ። በዛ ገረዛቸው። እስራኤላውያንም እዚህ ቦታ ላይ ተገረዙ። የቦታው ስም ምን ተባለ? ጌልጌላ ተባለ። ጌልጌላ ማለት የእስራኤላውያን ነውራቸው የተወገደበት ማለት ነው። ገልጋል የተሰራውን ሐውልት ይመለከታል ተሽከርክሮ ረጅም ርቀት መሄዱን ይመለከታል። የመኪናው ጎማ ልክ እንደሱ ነውራቸው ተሽከርክሮ የተወገደበት እዚህ ቦታ ላይ ሲሉ ቦታውን ጌልጌላ ብተው ጠርተውታል። ከዛ በፊት የቦታው ስም እንደነበረ ፊንቆን ይባላል። ፊንቆን ማለት ደግሞ የመና መካተቻ ማለት ነው ይልና ከሰማይ ይወርድ የነበረው መና የቆመው እዚህ ቦታ ላይ ነው። አርባ ዓመት ሙሉ ከግብጽ ከሲናይ ምድረ በዳ ጀምሮ እስከዚህ ድረስ እየበሉ መጥተዋል። ያንን ምግብ ከሰማይ የሚወርደውን መና ማለት ነው። እዚህ ሲደርሱ ግን የምድሪቷን በረከት ሲቀምሱ የስንዴ ዛላና የወይን ዘለላ ይዘው መጥተው አንዷን የወይን ዘለላ ቢጨምቋት ጽዋ መልታለች ይችላል አንዱን የስንዴ ዛላ ቢያሹት እፍኝ ሞልተዋል። እና የምድሪቷን በረከት ሲያደንቁ ምንድነው ያሉት? የስንዴው ዛላ እፍኝ ሞላ የወይኑ ዘለላ ጽዋ ይሞላ። አገሪቷ ይህን የመሰለ በረከት ታበቅላለች፣ ታስገኛለች፣ ታፈራለች። እኛ ስንመኛት የኖርን የከነአን የተስፋይቱ ምድር እግዚአብሔር በቸርነቱ ሊያወርሰን እዚህ አድርሶናል ብለው እግዚአብሔርን አመስግነው በስንዴውና በወይኑ መሥዋዕት አቀረቡና ለመጀመሪያ ጊዜ በኔሳን 14 የሚባለውን ፋሲካ በስንዴና በወይን እዚህ ቦታ ላይ አስታኩተው አከበሩ ይላል። አንደኛው ታሪክ ይሄ ነው፣ የዚህ ቦታ ሁለተኛው ታሪክ ዳዊት ከልጁ ከአቤሴሎም በተጣላ ጊዜ ልጁ አቤሴሎም አስራሁለት ወር አንድ አመት በአስራሁለቱ ነገደ እስራኤል በር እየተቀመጠ አባቱ ዳዊትን መንግስቱን ለመቀማት ፈልጎ አንድ ወር በአንደኛው ነገድ በር ላይ ይቀመጥና ይቺ የእስራኤል መንግስት እኮ ተበላሸች እያለ ፖለቲካ ይነዛ ነበረ። እኔማ ብይዛት ሌሊት በመብራት ቀን በፀሐይ ብርሃን እንዴት አድርጌ ነበር ማሳምራት! ይቼ የእስራኤል መንግስት እኮ እንደዚህ ተበላሽታ እኮ እያለ አንዳንድ ወር በአስራ ሁለቱ ነገደ እስራኤል በር እየተቀመጠ አቤሴሎም የእስራኤላውያንን ልቦና እንፍስ አድርጎ ወሰደው ይላል። በዚህ ጊዜ ህዝቡ ሁሉ ወደ አቤሴሎም ትምህርት ፖለቲካ እንበለው ማስመሰል ግልብጥ ብለው ሲሄዱ ዳዊት ወደ እግዚአብሔር ሲጸልይ ዳዊት እንዳይገሉት ፈራና ጥቂት ራሱን ሆኖ በባዶ እግሩ ነጠላ ለብሶ ተራ ሰው ሆኖ ከዙፋኑ ወርዶ ከቤተ መንግስቱ ወጥቶ በደብረ ዘይት በኩል አድርጎ በኢዮሳፍጥ በረሃ ላይ አድርጎ ወደዚህ መጣና እዚህ ዋሻ ሳያችኋለሁ። በኋላ ገብቶ ኦ እግዚኦ እሎ ዓለም ምክረ አኪጦፌል። አኪጦፌል የተባለ አማካሪ ነበረው። ቀን ቀን ከዳዊት ጋር ሲመክር ይውላል ማታ ማታ ደግሞ ከአቤሴሎምና ከመሰሎቹ ጋር ሂዶ ሲመክር ያድራል። ሲያያዝ የመጣ ነው አይደለ? እዚህም እዛም ነገር ማወሳሰድ ማቀሳሰር ነው የሚባለው። አዎ የዚህን ሰው የአኪጦፌልን ክፉ ምክር እባክህ አስወግድልኝ እያለ እዚህ ዋሻ ውስጥ መጥቶ ዳዊት ጸለየ ይላል። ዳዊት የጸለየበት ዋሻ ነው። ከአቤሴሎምና ከእስራኤላውያን ቁጣ ተርፎ ከዛ ተመልሶ ሄዶ በግርማ መንግስቱ መልሶ መንግስቱን በራሱ ፈቃድ ለልጁ ለሰሎሞን እስከሚያወርሳት እስከ እርግና ድረስ በዙፋኑ ላይ ቆይቷል። እዚህ ቦታ ላይ መጥቶ በጸለየው ጸሎት ማለት ነው። ቀጥሎ ነቢዩ ኤልሳ ነቢዩ ኤልሳ እያሪኮን ካየ በኋላ ወደዚህ መጥቶ እዚህ ቦታ ላይ ቦታው ያምራል ብሎ ትምህርት ጀመረ። ደቀ መዛሙር ሰብስቦ ማስተማር ጀመረ። ደቀ መዛሙርቱ እየበዙ መጡ። የቆሎ ተማሪ ማለት ነው አደለ? በአሁኑ አጠራር በእኛ ሀገር ቤት አነሰን፣ ቤት ከዮርዳኖስ በረሃ እንጨት ቆርጠን እናምጣና ቤት እንስራ አሉ ይላል። መጥረቢያ ተውሰው፣ የተማሪ ነገር ሁሉ ነገር ተሟልቶ አይገኝም አደል? እቃው ከአንዲት አኮፌዳ ከአንዲት ቅል ውሻ ከሚከላከልባት ከአንዲት በትር በስተቀር ለተማሪ ኮ ሌላ ጓዝ የለውም አደለ? ምናልባች አንዲት ብረት ድስት ትኖረዋለች። ኮቸሮ የሚያኮችርባት አንዲት ብረት ምጣድ እንዲያው ለ10 ለ15 ትኖራለች፣ በየተራ ጥሬ የሚቆሉባት ከዚህ ውጭ ሌላ ጣጣ የለውም። ተሜ በይንተ ማርያም እያለ ማርያምን ብቻ ስንቅ አድርጎ የሚኖር ነው። ስለዚህ እነዚህም ተማሪዎች ቤት ጠበበን ብለው መጥረቢያ ከሌላ ከመንደር ተውሰው ሂደው ዮርዳኖስ እንጨት ቆረጡ። ይሄ ደግሞ የተውሶ መጥረቢያ ክፋቱ ልክ ከእጀታው ታቃላቸው አደል እጀታ ጠማማው ነው አይደል እጀታ። እንጨቶቹን የሚፈጃቸው እ እንጨቶቹ ተሰብስበው ይሄንን መጥረቢያ ምን እናድርገው ብረቱን ባካችሁ ቀጥቅጠን እንግደለው አሉ። እንጨቶቹ ምንድነው ያሉት? አይ እሱ ምን አደረገ? ይሄኛው ጠማማ እኮነው ነው ኃይል እየሰጠ የጨረሰ ን እሱን ካላችሁስ አሉና እንጨቱን ካሉ ራሳቸውን ነው የሚያጠፉት አይደለ። መጥረቢያውንም ካሉ እንግዲህ የመውጊያውን ብረት ብትቃወም ባንተ ምን ይልሃል ነው የሚለው ይብስብሃል ነው የሚለው አይደለ ልክ ከእጀታው ተወልቆ ዮርዳኖስ ባህር ውስጥ ገባ ይላል ያ መጥረቢያ። እያለቀሱ መጥተው መምህራቸውን ነገሩት፣ ኤልሳን፣ እቃውም የተውሶ ያውም ጠፋ ተጨርሶ ብለው ነገሩት። ውሰዱኝ አላቸው። ሄደ፣ አየው። የገባበትን ቦታ አሳዩኝ አላቸው። አሳዩት። ቅርፍተ እጽ አመሳቅሎ፣ በመስቀል ምልክት መጥረቢያው ወደ ገባበት ባህር ጣለው። ገብቶ የእንጨቱ ቅርፍት ቅርፍት አይሰጥም አደል? ወደ ውሃ ብትጥሉት ምንድነው ነው የሚሆነው? ይንሳፈፋል አደል? ያ ቅርፍት ግን ገባና በመስቀል ምልክት ያን መጥረቢያ ምን አደረገው? ይዞት መጣ። መስቀል ገና በብሉይ ኪዳን በኤልሳዕም ገቢረ ተአምራት እያደረገ በዮርዳኖስ ነበረ። አውጥቶ መጥረቢያውን ሰጣቸው። እንጨታቸውን ቆርጠው ቤታቸውን ሰሩ። መጥረቢያውን ለባለቤት መለሱ። ይሄንን እያደረገ ነብዩ ኤልሳ የኖረበት ቦታ ነው። ደቀ መዛሙርት አስፍቶ እያስተማረ የእግዚአብሔርን ቃል ከሶሪያ ንዕማን የተባለ የሶሪያ አገር ገዢ ለምጽ ወጥቶበት ተቸግሮ ነበር፣ ታሞ እዛ አካባቢ እስራኤላውያን ይኖሩ ነበር። የነብዩ የኤልሳ ጸሎት ድዊ እንደሚፈውስ ብዙ ታምራት እንደሚያደርግ ይሰሙ ነበረ። በጸሎትም ያምኑ ነበረ እና እስራኤል ውስጥ እንደዚህ አይነት ቦታ በእጁ ዳሶ በቃሉ ጸልዮ የሚያድን የእግዚአብሔር ነቢይ ያለ ኤልሳ እሱ ጋር እኮ ብትሄ ትድናለህ አሉት፣ ለምጻሙን የሶርያውን አገረ ገዥ ንዕማንን። ይሄ ቅድም ያልኋችሁ ሴንት ጌራሲሞስ ይሄ ነው። እዚ ጋ የምታዩት ይሄ አንበሳው ነው። እዚ ጋ አህያዋ ነች፣ ትታያችኋለች እዚህ ጋ ደግሞ ግመሏ ነች። የማይስማሙ ተስማምተው አንድ ቤተሰብ ሆኖ በገመድ ተያይዘው እሱን ያገለግሉ የኖሩ መሆናቸውን ያመለክታል። ቅዱሱ የዚህ ቦታ ባለቤት በሐዲስ ኪዳን ስሙ የተሰየመበት ቅዱስ ጌራሲሞስ ነው። ይሄኛው ይችኛዋ ስዕል ትታያችኋለች አይደለ? ሁለት ቦታ ላይ የእመቤታችን ስዕል በቀኝ እጇ የታቀፈችው ልጇ ቷን አውጥታ እየታየ የምታጠባበት ሁለት ቦታዎች ላይ ብቻ ይታያል። አንድ በቤተልሔም ሚልክ ጉሮቶ ወተሻሻ፣ አንድ ደግሞ እዚህ የሴንት ጌራሲሞስ ወይም የዳዊት ዋሻ ውስጥ ማለት ነው። እና ይቼ እመቤታችን ስዕል እዚህ ጋር የምታዩት እመቤታችን ልጇን ይዛ ወደ ግብጽ መንገድ ከመሄዷ በፊት እዚህ ዋሻ ውስጥ መጥታ ስትጸልይበት ነበረ ይሰማቸዋል። ያንን ለማስታወስ በእመቤታችን ስም ይሄ ልክ እንደ ጽላት ሆኖ የእሷ ቤተ መቅደስ ነው ይሄ ማለት ነው። በዚህ በስተግራ በኩል ዋሻዎች ይኖራሉ። ብዙ አጽም የሞላባቸው ዋሻዎች ናቸው። በቦታው ላይ የነበሩት ከዓለም ተሰብስበው ይጸልዩ የነበሩት በተለይ የሐዲስ ኪዳን መናንያን ኢትዮጵያውያንንም ጨምሮ በዚህ ቦታ ላይ እየጸለዩ ሕይወታቸው ያለፈ አሉ። ቤተ ክርስቲያኑን በ12ተኛው ተ ክፍለ ዘመን በተለይ እነዚህ የመስቀላውያን ዘመቻ የሚባል ነበረ፣ ቤተ ክርስቲያንና ክርስቲያኖችን የማጥፋት ዘመቻ። በዛን ጊዜም ብዙ ክርስቲያኖች ልክ ደብረ ሊባኖስ በጣሊያን ከ300 በላይ መነኮሳት በአንድ ቀን እንደተጨረሱ ወይም እንደተሰዉ በዚህ በእኛ ዘመንም ከአምስት መቶ ሰባ በላይ መነኮሳት በአንድ ቀን በሰው ሰራሽ መሳሪያ ደብረ ኤልያስ መልካ ስላሴ ላይ በአንድ ቀን 570 መነኮሳት እንደተሰዉ፣ እዚህም ቦታ ላይ ብዙ መነኮሳት ብዙ ባህታውያን ተሰውተዋል። የእነሱ አጽም እየተሰበሰበ እየታጠነ በክብር ዙሪያውን ተቀምጧል። ላይም ስንወጣ አሳያችኋለሁኝ። እዚህም በስተግራ በስተቀኝ በየዋሻዎቹ አለ ማለት ነው። ስለዚህ አሁን እዚህ ጋር የእመቤታችን ቅባ ቅዱስ ነው ይሄኛው። ሁሉም ሰው እየመጣ ግንባሩን መስቀልኛ ቅባ ቅዱስ እየተቀባ ወደሚቀጥለው ቤተ ክርስቲያን እንሄዳለን ማለት ነው።